እንግዲህ እያንዳንዱን ግራም አላሰኩትም ስለቸው ኮልኩ ነገር እና ግን አምስ ምድነው አንድ ሺ ሰባት መቶ ሰባ ነው የከፈልኩባት። ልሻለው እቺ እና ቺን ጨምር የመጣው ዛሁን ደግሞ እቺን ሶስት ግራም ከኩል ናት። ሰላም አሌይኩም፣ እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን ውዶች ዬ ዛሬ ይዤላችሁ የመጣሁት አንዲት እህቴ ባለፈ የጣት የጆሮ ያንገት እንዲሁም የእጅ ፕራዝሌት ሙሉ ጠገም የጣቱ ሁለት ነው ሶስት ባለሳሳት እንደዛ መሰለኝ ገዝታ ልካልኝ ለናንተ ማሳየቻችሁ ነበረ ነበር። ማሻላህ ተባረከላ። ዛሬም እንደምታዩት 3 ግራም ነጥብ ሰባ ጨምራለች ማለት ነው። በዛ ላይ እንግዲህ በመካከል ገንዘብ ስታገኙ አሰሪዎቻችሁ ስጦታም ሊሰጧችሁ ይችላሉ። አንዳንድ ቤት መሻላ ስጦታ አለና ያንን ነገር ለልብስ፣ ለጫማ፣ ለተለያዩ ነገሮች አታባክኑት። ወርቅ አንድ ግራምም ሁለት ግራምም አንድ ግራም አለ ታቃላችኋ። ትንሽ ናት እንጂ ሁለትም ሶስትም ገዝታችሁ አስቀምጡ። በማታስቧት ቀን ትጠቅመናለ። ባላላችሁት ቀን ነው ያቸው ወርቅ የምጠቅማችሁና አሁን ላይ እየሰራችሁ ገንዘብ ስለምታገኙ ምንም አይመስላችሁም። ገንዘባችሁ እጃችሁ ላይ ስለሚኖር የፈለጋችሁትን ታረጋላችሁ። ነገ ደግሞ ሰርታችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። ነገር ግን ኢትዮጵያ ስንገባ አመኑኝ ካላችሁ ላይ ነው የምታጠፉት እንጂ እንደዚህ አሁን አላችሁበት ሀገር ሰርታችሁ እንደምታገኙት አይደለም። ሀገራችን ሁላችንም እናውቀዋለን፣ እና ይህን ለእናንተ አላስረዳችሁም ስለምታውቁት ማለት ነው። ስለዚህ ገንዘባችሁን አታባክኑ። ገንዘባችሁን ቋጥሮ አሁን እንግዲህ ቀለበቷ የተገዛችው 1770 አሪያል ነው ለአራት ግራም 30 ነው የጎደለው ማለት ነው። ሦስት ግራም ነጥብ ሰባ ነው ማለት ነው። የገዛችው ዋጋው 1770 አሪያል ነው ማለት ነው። ወዶች እማይጠቅም ነገር ላይ ለማይረባ ነገር ገንዘባችሁን አታባክኑ።